ሰላም ውድ ተመልካቾቼ፣ ለመሆኑ ጋዜጠኛ ዓለምነህ ዋሴ አብዝቶ የሚወደው ምን ይመስላችኋል? ጋዜጠኛ ደረጀ ኃይሌ ጠይቆት ነበር። የእኔ ደማቅ ሰዎች ይቀጥላል። የእኔ ደማቅ ሰዎች ያለ ፀጉሬን። አዎን፣ እዚጋ እዚጋ እዚጋ። ምን ተመለከትክ? ሽበት። ይሄ ሁሉ ሽበት ጭንቅላቴን የወረረው በአንተ በልጅ ብስጭት ነው። ልጆች እናትን ፀጉር ያሸብታሉ እንዴ? ረባሽ ከሆኑ አዎ። ስለዚህ የአያቴ ያ ሁሉ ሽበት የወጣው ባንቺ እየተነሳ ነዋ።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 በቅርብ ቀን ይጠብቁ። ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ኃላፊነት የተጠበቀ የግል ማህበር ስራ ተለዋዋጩ ዓለምነህ ደረጀ ኃይሌ ከጋዜጠኝነት ውጭ ምንም ነገር አይታየውም እንጂ ቢታየው ኖሮ ወይ ሳይኮሎጂስት አሊያም ደራሲ የሚሆን ይመስለኛል። ምክንያቱም የሰው ውጫዊና ውስጣዊ መልክ እጅግ ይመስጠዋል። በዙሪያው ያሉ ሰዎች ስለተናገሩት ወይም ስላደረጉት ነገር ክሽን አድርጎ የሚመዘግብበት ልዩ አጀንዳ አለው። ከሚያልፍ ቀን ላይ እያስቀረ ከማያልፍ መዝገብ ላይ እያሰፈረ ያከማቻቸዋል፣ እያከማቸም ይመረምራቸዋል። በዚህ የምርመራ መዝገብ ውስጥ ከሰፈሩት ሰዎች አንዱ ዓለምነህ ዋሴ ነው። አንድ ቀን ደሬውን ጠየቅኩት። ዓለምነህን እንዴት ትገልጸዋለህ? አልኩት። አንዴ ሕፃን፣ አንዴ አዋቂ፣ አንዴ ሽማግሌ፣ አንዴ ጎረምሳ አንዴ ቸር አንዴ ስስታም ነው። እኔን የሚገርመኝ እነዚህ ሁሉ ድብልቅልቅ ባሕርያቶች የሚፈራረቁበት በሳምንት ወይም በወራት ውስጥ አለመሆኑ ነው። በአንድ ቀን፣ በአንድ ጀንበር፣ በተለያዩ ሰዓታት ውስጥ ሕፃኑንም፣ ሽማግሌውንም፣ ስስታሙንም፣ ቸሩንም ዓለምነህ ታየዋለ፣ አለ እንደሬው። አንድ ቀን እኔ ዓለምነ ምንም ልትገባኝ አልቻልክም፣ ምንድነው የሚያስደስትህ ስለው ቀስ ብሎ ስፖንሰር አለኝ ደረጀ። ይሁን እንጂ ዓለምነህ ወደሚያስደስተው ስፍራ እየሄደም ወደሚያስጠላው ስፍራ የሄደ ያክል ሊከፋ ይችላል። ከዕለታት አንድ ዕለት ነው፣ ደረጀና ዓለምነህ ኪሳቸው ጨለምለም አለ። በደብረ ዘይት ከተማ የወጣችውን የስፖንሰር ፀሐይ ተከትለው ገሰገሱ። ከአዲስ አበባ ተነስተው ደብረ ዘይት እስኪገቡ ድረስ ዓለምነህ ልክ እንደ ሕፃን ልጅ ይነጫነጭ ነበር። ተመልከት ደረጀ፣ በየቢሮ የምታገኘው ሽማግሌ ነው። ያረጀና ያፈጀ አሰራር ነው። በስማአም የቢሮክራሲው ብዛት! ስማ ደረጀ፣ ዓለም ተቀይሯል። እስራኤል አገር ሐኪሞቹ ወጣቶች ናቸው። ፓይለቶቹ ወጣቶች ናቸው። እዚህ ግን ሁሉ ነገር እንደምታየው ነው። ይቺ አገር አያልፍላትም እያለ በሀገሪቱ ላይ የርግማን መዓት አወረደባት ዓለምነህን ተላዋጭ ባህሪ የሚያቀው ደረጀም ከዚህ ምሬት ፈንጠር ብሎ በጥሞና እያዳመጠው ደብረ ዘይት ገቡ። የስፖንሰሩ ብርሃን ወደ ታየበት ፋብሪካም አመሩ። ወደ ፋብሪካው ሲገቡ የጠበቃቸው በዕድሜ ከዓለምነህም ከደረጀም የሚያንስ ወጣት ሥራ አስኪያጅ ነበር። በከፍተኛ አክብሮት ብድግ ብሎ ተቀበላቸው። ደረጀ አለምነ እንዴት ናችው እያለ ደማቅ ሰላምታ ካቀረበላቸው በኋላ ወዲያውኑ ጥያቄያቸውን ተቀበለ። ወዲያውኑ የዓመት ስፖንሰር ፈቀደላቸው። ያለምንም ተጨማሪ ቀጠሮ እዚያው ተፈራረሙ። የግማሽ ዓመቱን ክፍያ እዚያው በቼክ ሰጣቸው። ቼኩን ተቀብለው ገና የሥራ አስኪያጁን በረንዳ ሳይሻገሩ ዓለምነህ ተናገረ፣ በአድናቆት ተውጦ በኢትዮጵያ ተስፋ አልቆርጥም፣ አለ። የዓለምነህን ተለዋጭ ባሕሪ የሚያውቀው ደረጀ አሁንም ከአድናቆቱ ፈንጠር ብሎ በጥሞኔ ያዳምጠዋል። ዓለምነህ እመነኝ ደረጀ፣ መጪው ዘመን ብርሃን ነው። በየቦታው ገና ያላየናቸው ምልክት የሆኑ ወጣቶች አሉ ይላል። እናም ኢትዮጵያ ታላቅ ብርሃን ታላቅ ተስፋ ያላት አገር መሆኗን በስሜትም በስፋትም እየተረከለት አዲስ አበባ ገቡ። የከተማ ቡዳ ምን ታውቃለህ? ከገጠር ቡዳስ በምን ይለያል? የገጠር ቡዳ በአይኑ ነው የሚበላህ። የከተማ ቡዳ ቅርጥፍ አድርጎ የሚበላህ በጥርሱና በአፉ ነው። የገጠር ቡዳ ሰው እንጂ ጨርቅና ቁሳቁስ አይበላም ይባላል። የከተማ ቡዳ ግን ጨርቅና ቁሳቁስ አይመርጥም። አዲስ ሱሪ ገዝተ ዘነጥኩ ከማለት ፋሽኑ አልፎበታል ብሎ እየተሳለቀ እንድትጥለው ያስገድደሃል ሞባይልህን መኪናህን ሳይቀር እንዲሁ እየተሳለቀ ቀይር እንጂ እያለ ከጥቅም ውጭ ያደርግብሃል። በዚህ ቡዳ የተበሉ ብዙ ትዳሮች ፈርሰዋል። ብዙ ታታሪ ወጣቶች ከሙያቸውና ከችሎታቸው ተጣልተው ተሰደዋል። ብዙ ወላጆች ከአቅማቸው በላይ እየኖሩ ከአቅማቸው በላይ የሚሰቃዩት እንደ ገጠር ቡዳ በአይኑ ሳይሆን በአፉ የሚበላቸውን የከተማ ቡዳ መቋቋም አቅቷቸው ነው። የገጠር ቡዳ በጸበልም በጸሎትም ይወጣል። የከተማው ቡዳ ግን ጸሎተኛውንም ጸበል አጥማቂውንም አይምርም። ከታገል ሰይፉ ዝንቡላና ካሮት የመጀመሪያ እትም የተወሰደ። ሪል አይስክሬም የልጆቹ ኮኮ፣ እርሶውም ቀመስ ያድርጉ። ሪል በቸኮላት አይገልጸውም ቃላት። በማንጎ ቫኒላ ጣፈጡ ሌላ በስትሮቤሪ ኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ ምላሶ ዳኛ ነው። ለልጆች የሚያምጡ ልደት ማድመቂያ ነው፣ ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመንጣ፣ ይወዱታል በጣም። 19 ከሌለህ አትቆጣ። ደረጀ እንደሚለው ዓለምነህ አንዳንዴ እንደ ሽማግሌ መካሪ ይሆናል። አንድ ቀን እንዲህ አለው፣ ስማ ደረጀ፣ ገንዘብ የፈለገውን ነገር ይገዛል። ገንዘብን እንደ በረኛ ተወርውረ መያዝ አለብህ። እኛ ተጎድተናል። ለወጣቶቹ መምከር ያለብን እንደዚህ ብለን ነው። ለምን እንደዚህ እንዳልኩ ልንገርህ። ራዲዮ ፋና እየሠራሁ ነው። ለነገው ሥራዬ ሌሊቱን በደንብ ተዘጋጅቼ ነው ያደርኩት። በማግስቱ ወረቀቶቼን ሰባስቤ ለራዲዮ ፋና ደረስኩ። ስቱዲዮ ገብቼ ፕሮግራሜን ልጀምር በደቂቃዎች የሚቆጠር ጊዜ ብቻ ነው የቀረኝ። በእነኛ ደቂቃዎች የሠራሁበትን ገንዘብ ልቀበል ሂሳብ ክፍል ገባው። አልተሰራም ተብዬ ተበሳጨው። እንዴት ሂሳብ አልተሰራም እያልኩ ተጨቃጨቅኩ። ከራዲዮ ፋና ኃላፊዎች አንዱ በዚያ በኩል ሲያልፍ ድምፄን ሰማና ቆም አለ። ብድሩ ምትረብሸው አለኝ። የባሰ ጮኩበት። ተዉኝ፣ እኔ ረባሽ አይደለሁም፣ መብቴን ስለጠየቅኩ ለምንድነው ረባሽ የምትለኝ ብዬ በቁጣ ተጠጋሁት። ያ የተጠጋሁት ሰው በቁመት እንደሚበልጠኝ ያወቅኩት ያን ዕለት ነው። ቁልቁል ነው ያየኝ። እኔ እስከዚያን ቀን ድረስ ራሴን ረጅም አድርጌ ነበር ማስበው ወዲያው ለሊቱን ሙሉ ሳዘጋጃቸው ያደርኳቸውን ወረቀቶች በጫጭቄ ጣልኩ። እኔ እንዲያውም እዚህ መስሪያ ቤት ተመልሼ አልመጣም አልሰራም ብዬ ወጣሁ። ስድስት ሰባት ያክል ሰዎች ከበቡኝ ሊመልሱኝ ሞከሩ። ተው እንጂ አለምነ እንደዛትሆን ሳትሆን ግባ ወደ ስቱዲዮ ሲሉኝ እምቢ ብዬ አሻፈረኝ ብዬ ገፈታተርኳቸውና ወደ መኪናዬ ሄድኩ። መኪናዬ ውስጥ ገብቼ ቁልፉን ሰካውና ሞተር ሳስነሳ ተዛለኝ። ያለብኝ የስፖንሰር ዕዳ ከፊቴ ድቅን አለ። አህ ቤቴ ገንዘብ ቢኖር አምጥቼ ያውላችሁ ብዬ መልሼ ሄድ ነበር፣ ግን ገንዘብ የለኝም። ይህን ሁሉ ዕዳ ተሸክሜ እምቢኝ ለመብቴ ማለት ሳለመቻሌ ገባኝ። አሁን ትንሽ ምልክት ነበር የምፈልገው። ትንሽ እባክህ ዓለምነህ ብሎ እንደ ቅድሙ የሚታገለኝ ሳይሆን ትንሽ ራቅ ብሎ በጣቱ ናንቺ የሚል ምልክት ቢያሳየኝ፣ እሺ ለአንተ ስል ብዬ ከመኪናዬ ልወርድ ዝግጁ ነበርኩ። ቀስ ብዬ በቀስታ አጨንቁሪ የኋሊት ተመለከትኩ። ቀደም ዙሪያዬን ከበው ዓለምነህ ዓለምነህ እያሉ ሲማጠኑኝ የነበሩት ስድስት ሰባት ሰዎች አሁን በረንዳው ላይ የሉም። ሁሉም ተበታት ነው ቢሯቸው ገብተዋል። አራት ደቂቃ ያክል መኪናዬ ውስጥ ቆጭ ብዬ የጠበቅኩ አንድም ሰው አልመጣም፣ ብሎ ቆዘም አለ። እሺ ከዚያስ አለው ደሬ። ገባኋ ምንም አማራጭ የለኝም እኮ አንገቴን እንደ ደፋሁ የመኪናዬን ሞተር አጥፍቼ ወረድኩና ወደ ስቱዲዮ ገባሁ። የተዘጋጀሁባቸውን ወረቀቶች ቀዳድጃቸዋለሁ። በባዶዬ ስቱዲዮ ገብቼ ሳወራው አልኩ። አየህ ደረጀ፣ አንዳንዴ ቁጣህን ትክክል ለማድረግ ገንዘብ ያስፈልግሃል፣ አለው ዓለምነህ ለቅርብ ወዳጁ ለተወዳጁ ጋዜጠኛ ደረጀ ኃይሌ። በሚቀጥለው ፕሮግራሜ ጋዜጠኛ ዓለምነህ ዋሴ ለረጅም ጊዜ በተደጋጋሚ ስለሚያየው አንድ አሳዛኝ ሕልም አጫውታችኋለሁ። እስከዚያው ሳይለየን ያቆየን። ፍሬ ከሰው ልጆች ሁሉ ቀድሞ የመጀመሪያው ሰው የነበረው አዳም ወይም አደም ነው። አደም ወይም አዳም ከፈጣሪው ጋር በጣም ውብና ለኑሮ ምቹ በሆነችው ገነት ወይም ጀነት ውስጥ በሚኖርበት ጊዜ አንድ ከባድ ስተት ፈጸመ። በገነት ካሉት ዛፎች መካከል ፈጣሪው እንዳይበላ የከለከለውን ከለከለውን የዛፍ ፍሬ በላ። በዚያች ፍሬ የተነሳ ፈጣሪው በጣም ተቆጥቶ ከገነት አባረረው። ከዚህ የተነሳ አዳም የፍራፍሬ ዘር ጠላ። የዘወትር ስራው እንስሳትን አድኖ መመገብ ብቻ ሆነ። ከእርሱ በኋላ የተፈጠሩ አባቶችም ልክ እንደ አዳም አድኖ በል ሆኑ። በዚያን ጊዜ ለአደን የሚያስከትሏቸው ወንድ ልጆች ግን ከጫካው አደን ይልቅ የጫካው ፍሬ ያስጎመዣቸው ጀመር። እያንዳንዱ አባትም ወንድ ልጁን ያስጠነቅቀዋል፣ ተው ልጄ አባታችን አዳም ከገነት የተባረረው የዛፍ ፍሬ በልቶ ነው። እኛ ዘር ማንዘሮቹም ከዚያን ጊዜ ጀምሮ የዛፍ ፍሬዎችን መመገብ ፈራን፣ ይለዋል አባታቸው። አዳም በአንዲት ፍሬ ጦስ ያመጣባቸውን ፍድ አስቦ ማንኛውንም ፍሬ መብላት ይፈራ ዘንድም ፍራ ፍሬ ሲል ያስጠነቅቀዋል። ከዚያን ጊዜ ጀምሮም የእነዚያ ጣፋጭ ፍሬዎች መጠሪያ ፍራ ፍሬ ሆኖ ቀረ። ነገር በእንግሊዝኛ ካልተወራ ለማይጥማቸው ደግሞ ተጨማሪ ማስረጃ አለን። የፈረንጅ አባቶችም ልጆቻቸውን ሰብስበው ለአደን ይወጣሉ። ልጆቻቸው ከጫካው አደን ይልቅ የጫካው ፍሬ ሲያስጎመዣቸው ያዝናሉ። እየደጋገሙም ታው ልጆች፣ አባታችን አዳምን ጉድ የሰራው የዛፍ ፍሬ ነው፣ እባካችሁ ይህንን የዛፍ ፍሬ ፍሩት ፍሩት ፍሩት ይላሉ። በዚህ ምክንያት ፍሩት በእንግሊዝኛ የፍራፍሬ መጠሪያ ሆኖ ቀረ።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 በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ ሶስተኛ እትምም በጃፋር መጽሐፍት መደብር አለ። ቢችሉ ገዝተው ባይችሉ ተውሰው ያንብቡት።